ክሩቤል የእናቱን መታመም ሰማ። አጥብቆ ጥያቄ የእናቱን ሞት ይረዳል እንደሚባለው ሁሉ ጽናትም ወዳ አይደለም ይሄንን ነገር ስትነግረው፣ እንደዚሁም መራዊትም ብትሆን ናሆም በጣም ሴጫናት ነው የነገረችው። ሰላም፣ ሰላም! ውድና የተከበራችሁ የዜድ ሀበሻ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮን በላይክ መጀመር አትርሱ። ደብቃው የነበረችውን ምስጢር ጽናት ለኪራ እውነቱን ልትናገር ተገድዳለች። የክሩቤል አባት በአዘዛት መልኩ ካሳለፍ ነው። ፓርት ላይም እንደዚሁ ሀሴትን ለክሩቤል ሚስት ትሆናለች ብዬ ቤተሰባችንም ትመጥናለች እንደዚሁም አቶ ሻምበል ጋር የስጋ ትስስር እንዲኖረንም ስለምፈልግ የእሳቸውን ልጅ ነው ማግባት ያለበት ልጄ በማለት ወደ ቤታቸው ባመጧትም ጊዜ ለኪራ ቃል ለጽናት ቃል ያስገቡላት ነገር ምንድን ነው ያስገቧት? ለክሩቤል እንዳትናገር፣ ምንም እውነታውን ለክሩቤል እንዳትናገር። የክሩቤል እናት መታመምም ሆነ የሀሴት ወደ ቤታቸው መምጣት ለኪራ ብዙ ጊዜ ድብቅ ነበረ። ምክንያቱም ሀሴት ወደ ቤታቸው መታ መኖሯን ያውቃል እንጂ ለምን እንደመጣች አያውቅም ነበረ። ነገር ግን የእናቱን ጉዳይ እስካሁን ድረስ አያውቅም ነበረ። በአሁኑ ፓርቲ ግን እንድነግሩት ተገደዋል። እንደሚታወቀው ናሆም መራዊትን ብዙ ጊዜ ደጋግሞ የጠይቃት ነበረ። ዛሬም እንደለመደው የሆነ ነገር እንደደበቀችው እኮ ግልጽ ነው። ለምንድን ነው በአንቺና በጽናት መካከል ለክሩቤል የደበቃችሁት የሆነ ትልቅ ምስጢር እንዳለ ይሰማኛል፣ በማለት ሲነግራት የቁጣ ስሜት ቢሰማትም፣ ነገር ግን ይሄን ነገር ደብቀን እስከ መጨረሻው ድረስ የሚሄድ አይደለም፣ ግዴታ ማወቅ አለበት፣ በማለትም ለናሆም ምን ያደርግት ምን ታደርግ ታዲያ፣ አንተ ብትሆን ምን ታደርጋለህ? የክሩቤል እናት የካንሰር ታማሚ ናት በማለት ስትነግረው ናሆም ማመን ነበረ ያቃተው። የሀሴት የታናሽ እህቷ ሰርግም ስለተቃረበ ክሩቤልም ተደውሎለት ለሰርግ ተጠርቷል እንዳትቀርም ተብሎ ታዟል በሀሴት በኩል በስልክ ደውላም ስላደረኩት ነገር ሁሉ ይቅርታ ብለዋለች። ምክንያቱም ሀሴት እነሱ ቤት በነበረችበት ጊዜ ብዙ ጥፋቶችን አጥፍታለች ወዳ ሳይሆን ተገዳ፣ ለቤተሰቦቿም ሆነ ለራሷ ክብር ስትል። እንደ ራሷም እንደተናገረችው አንድን ነገር ልናስተካክላለን ስንል ሌላ ስህተት ውስጥ እንገባለን በማለት ተናግራለች። ሀሴትም ክሩቤል ወደ ሀሴት እህት ሰርግ የሄዳል አይሄድም የሚለውን ግን በቀጣይ ፓርቲ ላይ የምናየው ይሆናል። የክሩቤል አባት ባሰበው መልኩ ነገሮች ባለመሄዳቸው ሌላ እንፈልግለታለን። እናቱም በዚህ ሁኔታዋ የልጇን ደስታ ማየት ስለምትፈልግ የባለቤቴን ምኞት ታሳካላታለው በሚል ሀሳብ ናቸው። እስካሁን ድረስ ክሩቤልና ጽናትም ለቤተሰቦቻቸው ለመናገር ፈራ ተባ እያሉ ነው። የጽናት ቤተሰብም ሆነ የክሩቤል ቤተሰብ ስለ ሁለታቸው ገና ምንም የሚያውቀው ነገር የለውም። በሌላ መልኩ የመራዊና የናሆም ፍቅርም ደስ በሚል ሁኔታ እየሄደ ቢሆንም አንዳንድ ደስታዋን የመራዊትን ደስታ የሚያሻክሩ አንዳንድ ነገሮች በውስጧ ይመላለሳሉ። ምናልባትም ብንብዬ ልጥፋንዴ የማለት ሀሳብም ከሰናይት ጋር ስታወራ ነበረ። ሰናይትም መራዊት፣ አንችማ ይሄን አይነት ውሳኔ አትወስኝም። አስተዋይ ልጅ ነሽ። ይሄን በማድረግሽ ሁሉንም ነው የምትጎጂው። በተለይ ናሆምን በጣም ትጎጆዋለሽ፣ እንደዚህ ማለት የለብሽም በማለት መክራታለች። እነ መራዊና ናሆምም በተኙበት በማለዳ ስልክ ሲደወል ነበረ። እየደወለ ያለው ሰው የናሆም እናት ነበሩ። ናሆምም ቀስ አድርጎ መራዊትን ከጎኑ እንደተኛች በመተው ካልጋው ተነስቶ ሄሎ ማዬ እንዴት አደርሽ ብሎ ከማናገሩ ምንድን ነው ምን አዲስ አለ እኔ እኮ እየጠበኩ ነው ከእናንተ አዲስ ነገር ለምንድን ነው ልጅ የማትወሉት በማለት የናሆም እናት ስትናገር ናሆምም እማዬ ለምን ትቸኩያለሽ ልጅ ማለት እኮ እንደ ጭቃ ጠፍጥፈን በአንድ ቀን ውስጥ የሚደርስ ነገር አይደለም ደግሞ ሁለታችንም ገና ልጅ ነን ለዚህ ነገር ቀስ ብለን እንደርስበታለን። ብይሻል ነበረ እንዲህ በዚህን በማለዳ የሚያስደውል እኮ አልነበረም። በማለት ሲነጋገር እየተነጋገረ ሳለ መራዊ ከእንቅልፏ ትነቃለች። እያዳመጠችው የቆየችውን ሁሉ ታስተውላለች። ምናልባትም የናሆም እናት ለልጅ ያላት ጉጉትን እኔ ባለሁበት የጤና ኬዝ አንጻር ምናልባት ፍላጎቷን ማሟላት ባልችልስ፣ በዚህ ሁኔታዬ ምናልባትስ ማርገዝ ባልችልስ፣ የእሱና የቤተሰቦቹ ሁኔታስ እንዴት ይሆናል የሚለውን። ምክንያቱም ማንኛውም ሰው ልጅ በትዳር ውስጥ ሆኖ ልጅ የማይፈልግ የለም። እና እሷ መራዊት ከመጀመሪያ ጀምሮ ከፍቅራቸው ከአጀማመራቸው ከባለፉት ፓርቶች ላይ ያያችሁ ከሆነ ከእሱ ለመራቅም እየተገደደችው የሆነ ጊዜ ይሄን አስባ ነበረ። ነገር ግን እሷ በጥርቀውም እሱ በጭራሽ ይበልጥ እየተጎዳ ሲመጣ ሁሉን ነገር ትታ ወደ እሱ ለመቃረብና አብረው ለመኖር ወሰነች። አሁን ላይ ግን ነጋጠባ፣ የናሆም እናት ጥያቄ እንደዚሁም የናሆም እናት ፍላጎትና መራው ያለችበት ሁኔታ ተቃራኒ አቅጣጫ መያዙ ምናልባትም ከቤተሰቦቹ ጋር እስከ መጨረሻው ሊያለያየው ይችላል የሚል ፍርሀት አላት። በእኔ ምክንያት ደግሞ ከቤተሰቦቹ መራቅ የለበትም የሚልም ውሳኔ አላት መራዊ። ለዛም ነው ይሄ ነገር ሰላም ስለነሳት ወደ ሀዋሳ ለማንም ሳልናገር ተነስቼ ብሄድስ ማለት ሀሳብን አምጥታ ከሰናይት ጋር ስትነጋገር የነበረችው እንደሚታወቀው በጣም ከባድ ነው ይሄ አይነት ሁኔታ በብዙዎቻችን በብዙ ባለትዳሮች መካከል የሚያልፍ ነገር ነው ነገር ግን ልጅ የፈጣሪ ስጦታ እስከሆነ ድረስ ናሆምም እንዳለው ምናልባትም የእኛን መልካምነት አይቶ እሱ ይቸረን ይሆናል አንቺ አትጨናነቂ ብሎ መራዊትን ለማረጋጋት ሞክሯል ብዙ ሁሉም በሚባል መልኩ በዚህ አይነት መንገድ የሚያልፉ ሰዎች እውነት አንዳቸው ለአንዳቸው እንደዚህ እንደ መራዊ እና እንደ ናሆም ቢደጋገፉ ባይነኝ ምክንያቱም የሰው ልጅ ሁሉን ነገር መርጦ አይደለም የሚኖረው የተመረጠለትን የተፈቀደለትን ነው እንጂ። ይህ ሀሴት በድጋሚ ሰዓት ካለፈ ለክሩቤል መደወል ጽናትን ትንሽ አስቀይሟታል። የቅናት ምልክቶች ታይተውባታል። ልትቀኝ እንዳይሆን ጽናት በማለትም ተናግረዋል። ክሩቤል ለምን አልቀና፣ ለምን በዚህ ሰዓት ትደውላለች? ምን ፈልጋ ነው? በዚህ ሰዓትስ ነው ሀሴት የምትደውለው ወደ አንተ በማለት ስጠይቀው፣ እኔን ፈልጋ ነው፣ መቼም በእኔ ስልክ ሌላ ሰው ፈልጋ ነው አልልሽም በማለትም ሲነግራት በቃኔ ብዙ ስራ አለብኝ፣ አሁን ልተኛበት፣ አትረብሻኝ በማለትም ስትነግረው ነግረው ቀንተች ነው አይደለ? በቃ እንታረቅ፣ ይቅርታ በማለትም ሁለታቸው ታርቀዋል። ነገር ግን አሁንም ይሄ የእናቱን እውነታ ሲሰማ ክሩቤል ምን ያህል ልቡ ይሰበራል። ምናልባትም ደግሞ እስከዛሬ ለምን ደበቅሽኝ በሚል መልኩ ጽናትን አንዳንድ ነገሮች እንዳይናገራት ይህን ታሳቢ በማድረግ ነው። ብዙ ጊዜ ናሆምም ካሁን በኋላ እባከን ክሩቤል አንተ እንደ አሰሪም ሆነ እንደ ፍቅረኛ ጽናትን ብዙ በድለሃታል። ወደፊት ግን ምንም አይነት ነገር በህይወታቸው ቢመጣ ጽናትን ልቧን እንዳትሰብራት አደራ ብሎ ቃል ያስገባው ካሁን በፊትም ነገር ግን ብዙ ጊዜ ክሩቤል ሲደናገጥ ወይም ሲናደድ አንዳንድ ቶሎ ቶሎ የሚወስናቸው ውሳኔዎች አሉና ምናልባት የእናቶን መታመም ሲሰማ እንደዚሁም ጽናት ከበፊት ጀምራ እንደምታውቅ ጋሼ ከነገሩባት ቀን ጀምሮ ማለት ነው፣ ከዛን ጊዜ ጀምራ እያወቀች ዝም እንዳለችውም ስለሚረዳ ለምን የሚለው ነገር ምናልባት ከጽናት ጋር በድጋሚ እንዳያጣላቸው ፈራለው። እንግዲህ የክሮቤል ያለበትን ሁኔታ ናሆም ሲሰማ በጣም ነው የተደናገጠው። እውነት እኔ በሆንስ ምን አደርግ ነበር? በማለት እንደዚሁም ጽናትን እውነት ወዳ አይደለም ለካ ከባድ ነገር ስለያዘች ነው የደበቀችው፣ በማለትም እውነት መልስ ነበር ያጣው። መራዊ ለናሆም በነገረችው ጊዜ በጣም ነበር የተደናገጠው። በሌላ ወደ ሰናይት ስንመጣ ሰናይት ዛሬ ያለችበት ሁኔታ ትንሽ የተሻለ ነው። የእህቷ ባል ቤተሰቦችም አዳዲስ መልእክቶችን ዛሬ አላኩም። እሷም ደግሞ አብዛኛውን ጊዜዋን ከመራዊና ከጽናት ጋር ነው ያሳለፈችው። ይህ ማለት አዲስ የተላከ መልእክትም ሆነ የስልክ ደውል የለም። አሁን ባለችበት መልኩ በጣም ደስ የሚል ሁኔታ ላይ ነው ያለችው። በቅርብ ደግሞ ሰናይት ይሄንን ብቸኝነቷን ሁሉ ረስታ እንደ መራዊ መራዊና እንደ ጽናት ደስተኛ ሁና እንደምትመጣ ተስፋ እናደርጋለን። የዛሬው ቆይታ ይህን ይመስል ነበረ። ለቆይታችን ከልብ አመሰግናለሁ። መልካም ጊዜ